እንደዚህ ልማት እያለመን ነው ነው አሰላም አለይኩም ወረህመቱላሂ ወበረካቱ። ቤተሰብ አህለን ሳክለን ብለናል። እንዴት ናቸው? ሰላም ናችሁ ወይ? አልሐምዱሊላህ ረቢል ዓለሚን እኛ ጋር አማን ነው፣ ሰላም ነው። እንደዚች ነው መሰለች ልማት። ያው ዘና ፈታ እያነ ነው። ለልማት የተደረደረ የተስተካከለ ቦታ ነው። የኢትዮጵያ ችግኝ ሲዘራ በፊት እንደዚህ ነበር። አሁን ግን እኔ እንጃ ቀርቷል መሰለኝ። ግን በጣም ነው የሚያምረው። አጠገቡ ሆናችሁ ሲታዩት ወረቀት ነው። እኛ ጋር ደግሞ ምንድን ነው የሚለበደው? ኢትዮጵያ መጮ ነበር። እዚህ ደግሞ ወረቀት ነው የሚያለብሱት። ሽንኩርትና እንትን ነጭ ሽንኩርት፣ ቀይ ሽንኩርት፣ ድንች፣ ትማትም እነዚህ ናቸው። እነሱ እነሱ ናቸው እንደዚህ ተተክለው ማለት ነው። የሚፈጨው መኪና ደግሞ ይሄኛው ነው የሚፈጨው መኪና። መሬቱን ማለት ነው የሚያርሰው ይሄኛው ነው የሚያርሰው መኪና ይሄኛው ነው እላቸዋለሁ። በሁለት ቀን ነው። ይሄውልህ ይሄውልህ፣ ይሄ ደግሞ አካፋው ነው። በዚህኛው አካፋ ነው የሚያርሱት። እንደዚህ ያደረጉ ማለት ነው። እንደዚህ እኛ በሁሉም እያለን በግብር ነው በሁሉም እየሰራንበት ነው አልহামዱሊላ ወይኔ ስፋቱ ግን ወንዶች እናንተ ሁለት ናቸው ግን አድርገው እንዴት እንዳት አድርገው እንደሚሰሩ አላቀም በጣም ረጅም ነው ከዛ አስባችኋል ወደዚህ ወይኔ ወይና ወዴ ሴት ቢሆን ነካም ባላረጋው ግን ሁለት ወንዶች ናቸው የሚሰሩት፣ ይሄን ሁሉ ማለት ነው። ሲደርስ እንጠራችኋለን እሺ፣ አብረን እንበላለን። ሲደርስ ማለት ነው። ሲደርስ እንጠራችኋና አብረን እንበላለን። በሰላም ይድረስ ብላችሁ ዱዓ ያደርጉ። አንተውጣ ተምሩ። ረክፎ ረክፎ ረክፎ አበቃ። ማሻአላህ ገና እዚህም ጋር ሊሰራ ነው። ያው መሬት እራሱ አላቸው። ማሻአላህ ጌባችን ተው። ይሄ ከጀርባ በኩል ነው። ገና ይሄንም ሊያርሱ ነው። የኢትዮጵያ ችግኝ ባሉት ቅርጻቸው፣ ምናቸው ይሄ ተበላሽቶባቸው ነው። ነጭ ሽንኩርት ዘርተው ከዛ ይሄ ሶስቱ ሶስት ነጭ አራት ናቸው። አንድ ሁለት ሶስት አራት አራት መደብ ነው። ከዛ እንትን አለባቸው ተበላሸባቸው። አሁን ደግሞ በወረቀት አምጥተው በወረቀ ነው። አንድ ሁን አራት ስንት አራት ነው? አይ እነዚህ አራት ናቸው፣ እንደ ኢትዮጵያ ማለት ነው። ቅርጻቸው አሁን ስለመሸ ብዙም አይታዩም እንጂ ቀን ሲሆን በደንብ ነው የሚታየው። እና እንደዚህ ነው የኢትዮጵያ ኑሮ። እኛም ጋር አለ ለማለት ነው። ኦኬ፣ እኛም ጋር አለ እንደዚህ ስላም አለይኩም ራህመቱላ ወበረካቱሁ። ቤተሰብ ሰላም ናቸው? አማን ነው ወይ? እንዴት ነው? አልሐምዱልላ። እኔ ከሁሉ ለማን ሁሉ ሰላም ነው። እንዴት ነው? አማን ነች ወይ? ስራ ጤና፣ እንዴት እንዴት እያደረጋችሁ ነው? እኔ ሹፌርና ለመልመድ እየሞከርኩ ነው። አለሳካም ብሎኛ፣ ደዋ አድርጉልኝ እስኪ። ምኞትሽን አላህ ያሳካለሽ ብላችሁ ደዋ አድርጉልኝ እላችኋለሁ እንደዚህ ሁሌ በሰው አገር ሁሌ በሰው ቤት ይሰለቻል። እስኪ አንዳንዴ ወጥ ወጣ እያለ ስራ እንሞክር እስኪ በማለት እንትን ብየው ነበር። ከባድ ነው፣ በጣም ከባድ ነው። ይከብዳል በጣም። ኢንሻላህ እስኪ ገር ያድርገው። በሉ አለፍኩም አላለፍኩም ምን አባቱን እንሞክረዋለሁ። እምቢ ብሎ ከጣለኝ ነገር የራሱ ጉዳይ። ያቺኛው መዳም ቤቴን አሁንም እንትን ላታለሁ ማለት ነው። ስለዚህ የሆነ ነገር በቃ በሰው ሀገር እንትን ስትሉ የሆነ ነገር የራሳቸው ነገር ሲኖር በጣም ምርጥ ነው። ግን በ ካልተሳካም ችግር የለውም። ከተሳካ ምን ሞክረዋለን። አላህ ብቻ ሁሉም ነገር ያሰብነውን አላህ ያሳካልን ነው ይላችኋለሁ። ወደ ቤት እየተመለስ ነው። ሙከራ ሙከራ እኮ ነው ገና ሙከራ ላይ ነን። እሺ መኪና መንዳት በጣም በጣም ውስጥ ይፈልጋል፣ ግን አይሳካልኝም። ለምን እንደሆነ አላውቅም። እስኪ እስኪዱ አድርጉ አይሳካልኝም። ግን ሾፌርና መልመድ በጣም ነው እንተመለው እስኪ አለፍኩም ወደኩም ደግሞ ውጤቱን ልየው ብዬ ጀምሬዋለሁ፣ ባላ ፈቃድ ድዋ ያደርጉልኝ ድዋ ያደርጉልኝ። አላህ ያገዘን፣ ያላህ ሰበብ ባለ ሰበብ ደግሞ ሞልቶታል። ብቻ በዚህም ሳይሆን ሁሉም ነገር አላህ ይርዳኝ። ቢሆን ግን እንትን ማለት ማወቅ እፈልጋለሁ፣ ብንትን ባለለ አገርም ገብቼ ባያነዳ በቃ አዲ መልመድ ይፈልጋለሁ። ማወቅ እፈልጋለሁ፣ ማወቅ መንዳቱም፣ ማወቅ በካልሆነ፣ ባጃጃንም ገዝቼ እነዳለሁ እንጂ መኪናውን ካልቻልኩ ማለት ነው። መኪናውን ካልቻልኩኝ ባጃጃንም ገዝቼ እነዳለሁ። ያ መኪና አወኩ ማለት ችግር የለም። እሷ ብቻ አላውቅም። እና ዱዓ አድርጉ። የመኪና አቅም ብላጣ፣ የባጃጃን አቅም አላጣ። ስለዚህ ባጃጃንም ገዝቼ ሽር ግር እንግር እላለሁ እንጂ አልተዋውም። ዱዓ አድርጉልን። አላህ ከስደት አውጥቶ የራሳችን ኑሮ እንዲሰጠን። ሁሌ በሰው አገር፣ ሁሌ በሰው ቤት፣ ሁሌ መድኃኒት ቤት በተለይ ይሰለቻል። ስብሀና አላህ አላህ ደሞሮ ፍራሽም ነው ሁሉም ነገር ጋር በቀዳ ላ ያርግልን። እኛ ቅደነዋለላ ያሳካው በድዋችሁ አትርሱኝ እላችኋለሁ። ሁሉም ነገ ሁሉም ነገር ግዴታ ነው ከቤተሰቡ ነው። መጥፎም ይሁን ጥሩም ይሁን ደስታም ሆን አዘንም ሆን ግዴታ ነው ለቤተሰቡ ማስዋወቅ ማለት ነው እና በድዋችሁ እንድትረዱኝ ነው እላችኋለሁ ውዶች። በቃ ምኞቴን ጉጉቴን እንዲያሳካልኝ ማለት ነው በጣም ይጓጓለሁ ለማወቅ ለመልመድ በጣም ስለመፈልግ። እንሻላ ህልምሽን አላሁን ያርግልሽ ብላችሁ ዱዓ አደርጉልኝ ላችኋለሁ ውዶቼ። ወደ ቤት እየተመለስን ነው። ለሌላ ጊዜ ተብለናል። እንሻላ እስኪ እንትን ነው ሰዎችም አልፈቅድም ብለዋል። አይ ዶንት ኖ ብቻ ምን አውቃለሁ ከባድ ነው። በአጠቃላይ ግን ድዋ አድርጉልን አድርጉልን። ያን ኮንትራት ከጨፈስ ነው እኮ እንትን የለም ግዴታ የለም። ከፈለኩ ማሳደስ ካልፈለኩ ደግሞ ግዴታ የለብኝም። ግን ቢሆን ቢሆን ግን የሆነ ስራ ደግሞ ስትጀምሩ በቃ በስምምነት ሁሉም ሰው ተሰማምቶበት፣ ወደን ፈቅደን ሲሆን በጣም ደስ ይላል። ግን አንዱ ተቆጥቶ አንድ ወይም የንትን ሲሆን ደስ አይልም። በስ ደስም ቢል ባይልም፣ ግን ግዴታዬን ልጨረስ ነው። ትንሽ ጊዜ ነው የቀረኝ። ጊዜን ከጨረስኩ ደግሞ ቢፈቅዱም ባይፈቅዱም ይሄ ውሳኔ የራሴ ነው። ወድጄ ሰራለሁ፣ ካልወደድኩኝ፣ ይሄ የራሴ ነው። በሰራም የምጠቀመው ለራሴም ለራሴ ነው። ያን እነሱም ለጥቅማቸው፣ እኔም ለጥቅም ነኝ ለጥቅሜ ነው ማለት ነው። ስለዚህ ኢንሻአላህ ቢዝኒላ በዱዋቹ ብቻ እንዳትረሱኝ እላቸዋለሁ ውዶች፣ ሁላችንም በየባለነበት አላህ ይጠብቀናል። አላህ ከመዳን ቤት አውጥቶ ወላህ የራሳችን ቤት አላህ ይስጠን። ኧረ አሁን ስልችት ብሏል። እኔ ብቻ ይሁን ብቻ አላቀ ወላህ የመዳን ቤት አሁን ስልችት ብሏል እና ብቻ እስኪ አላህ ይርዳን ነው። ባጠቃላይም እዛው በዛው እዛው ብዙ አንድ ቦታ ብቻ ሲሆን አንድ አይነትም ስራ ሲሆን፣ በጣም ነው የሚስለቸው። የሆነ ነገር እንትን ሰጥሉ ይሻላል እና ኢንሻአላህ እስኪ ለማንኛውም በዱዋቹ በዱዋቹ እንዳትረሱን ዱዋ አድርጉልን እላችኋለሁ። ኢንሻአላህ ጊዜውም እያለቀ ስለሆነ ልለፍም አልለፍም በጊዜው አውቄው እንትን ማልከው ከሆነ ማያሳለፈኝ ከሆነ እዛው የለመትኩት ያወቅኩት ቤት ስለሚሻለኝ እዛው ሰጥ ብዬ ሰራለሁ። ያኔ የኛ በርግጥ ሰዎቹ ጥሩ ናቸው። የስራ ጫና እንጂ ሰዎች አይጨቃጨቁም። ምንም ነገር የለም። አልሐምድሊላ። ስራ ግን ማሻአላ እንደ እናቴ ነው። ስራ በጣም ስራ ይበዛል። ስራ አለ፣ ግን ሰዎች ብዙ አይጨቃጨቁም፣ አይናገሩም። በቃ ስራ ነው፣ የስራ ብዛት እንጂ በሰዎች በኩል ችግር የለብንም። አልሐምድሊላ እና ቢሆን ቢሆን ግን የሆነ መቀየርም አንዳንዴ የሆነ ቀየር አለ ስራም ስትሞክሩ ጥሩ ነው አንድ ስራ ላይ ሙዝ ማለት አስፈላጊ አይደለም እና እንሻላ እስኪ አላህ ያብጀው አላህ አገር ያድርገው ከሰው ጥገኝነት አላህ አውጥቶ የራሳችን ኑሮ የሚሰጠን ሁሌ ያና ነዋሪ ሳይሆን ነዋሪ አላህ ያድርገን ብላችሁ ድዋ አድርጉልን ኢንሻላህ አላህ ረውፍ ረሂም ነው ሁላችንም መዳን ቤት ያለን ወተን የራሳችን የሆነ ነገር አላህ እንዲሰጠን የዘውትር ድዋይ ነው። እኔ ብቻ ሳይሆን ሁሉም ወላ፣ በተለይ ብዙ አመት ከተቀመጣችሁ በጣም ነው የሚሰለቸው። አዲስ ከሆናችሁ እንኳን አዲስ ችግር የለውም። ግን ብዙ አመት ከነሱ ጋር ስትኖሩ እዛው በዛው እዛው በዛው ሲሆን በጣም ይከብዳል። ብቻ አላህ ጋር ያርግልኝ። ድዋ አድርጉልኝ እላችኋለሁ። ኢንሻአላህ ቢዝኒላህ